አንድ የሚደልብ በሬ በቀን ምን ያህል መመገብ አለበት? ይህ በሽታ ምንም ምልክት ሳያሳይ በሬዎችን ሊገላቸው ይችላል። የሚደልቡ በሬዎች በአካላቸው አራት ደረጃ ሲኖራቸው ለማደለብ የሚመረጠው በየትኛው ደረጃ ያለው በሬ ነው? ሰላም ጤና ይስጥልን፣ ውድ ተመልካቾቻችን እንደምን ከርማችሁልናል? ስራ እንዴት ነው? እየተለፋ ነው። በርቱልን። እንግዲህ በዛሬው ዝግጅታችን በሬ በማደለብ ስራ ወቅት ስለ በሬ አመራረጥ፣ ስለ አመጋገብ ወይም መኖ እና ስለ በሽታ መንስኤዎች፣ አይነቶችና መፍትሄዎቻቸው ላይ ለመነጋገር መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንገልጻለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። የበሬ አመጋገብ በሬ ለማደለብ በምንዘጋጅበት ጊዜ የተለያዩ ጉዳዮች ቢኖሩም በግዢ ወቅት የምናደርገው ትኩረት በጣም ወሳኙ ነገር ነው ብለን እንገልጻለን። ምክንያቱም ሁሉም እንቅስቃሴ የሚመሰረተው በምናደለበው በሬ ስለሆነ ማለት ነው። ልጅነታቸውን ይጨርሱ ከሁለት ዓመት እስከ አራት ዓመት የሆኑትን መምረጥ ይገባናል። እድሜያቸውንም የምናውቅበት የመጀመሪያው መንገድ ጥርሳቸውን በማየት ነው። ሁለት ሲሸርፉ እድሜያቸው እስከ ሁለት ዓመት ይገመታል። አራት ሲሸርፉ እድሜያቸው እስከ ሶስት ዓመት ይገመታል። እንዲህ እንዲህ እያልን እድሜያቸውን በጥርሳቸው ማወቅ እንችላለን ማለት ነው። ስለዚህም በጥርሳቸው እድሜያቸውን በማወቅ መምረጥ ያስፈልገናል ማለት ነው። ለመግዛት በምንመርጥበት ጊዜ ቁመናቸውን ማየት ወሳኝ ነገር ነው። ቁመታቸው ረዘም ያሉትን መምረጥ፣ ነዷቸው ትልቅ ስለሆነ በሚደልቡ ጊዜ በቁመታቸው ልክ ስለሆነ ስጋ የሚይዙት ዋጋቸው የተሻለ ይሆናል። ሰፊ አጥንት፣ ሰፊ ሽንጥ፣ ሰፊ ጀርባ በጭራቸው በታችኛውና በላይኛው በኩል ሰፊ መሆኑን ማረጋገጥ የተሻለ ነው ብለን እንገልጻል። ጤንነታቸውንም እንቅስቃሴያቸውን በማየት ዓይን አፍንጫቸው አካባቢ ፈሳሽ አለመኖሩን ማየቱ አስፈላጊ ነው ብለን እንገልጻለች። የሚደልቡ በሬዎች በአካላቸው በአራት ደረጃዎች ይመደባሉ። የመጀመሪያው በጣም የሞሉ አጥንታቸው የማይታይ፣ በሁለተኛ ደረጃ የሚገኙት የሞሉ አጥንታቸው የማይታይ ግን እንደ መጀመሪያው የማይሆኑ፣ በሶስተኛ ደረጃ ደግሞ አጥንታቸው የማይታይ በመካከለኛ አካል የሚገኙ በአራተኛ ደረጃ የሚገኙት ደግሞ የክሱ አጥንታቸው በጣም ጎልቶ የሚታይ ናቸው። በዚህ ጊዜ ለማደለብ የሚመረጠው በሶስተኛ ደረጃ ላይ ያሉትን ነው። በሶስት ወር የማደለብ ጊዜ ውስጥ ወደ አንደኛው ደረጃ ለማድረስ ይሞክራል። ያ ካልሆነም ወደ ሁለተኛው ደረጃ በማድረስ ለገበያ ማቅረብ ይቻላል ማለት ነው። መኖ ወይም አመጋገብ። አንድ የሚደልብ በሬ በቀን በአማካኝ የሚመገበው መኖ የእንስሳቱን ክብደት 2.5% መሆን አለበት ተብሎ ይገመታል። ለምሳሌ 300 ኪሎ ግራም የሚመዝን በሬ በቀን 7.5 ኪሎ ደረቅ መኖ ያስፈልገዋል። አሰራማ የሆኑት እንደ ጭድ፣ የገብስ ገለባ፣ የስንዴ ገለባ እና ላጥ፣ አረንጓዴ ቅጠላ ቅጠሎች በተገቢው መንገድ መስጠትም ያስፈልግ እንዳለንበት ሁኔታና ቦታ የበሬዎቹን እድገት በመከታተል ተጨማሪ የመኖ ድጎማ ቢደረግ በሬዎችን በአጭር ጊዜ ለገበያ ማቅረብ ያስችላል። በቀን ከ0.5 እስከ 0.7 ክብደታቸውን እየገመቱ በ100 ኪሎ ግራም ልዩነት ቢስ አጭፈጣንና አጭር የሆነ የድለባ ጊዜ ይሆናል ተብሎ መግለጽ ይቻላል። በመኖ ስርዓት ውስጥ ውሃ ወሳኙ ነገር ነው። ለመኗቸው ንጥረ ምግብ ማጓጓዣ፣ ከአካላቸው ቆሻሻን ለማስወገድ፣ ሙቀታቸውን ለመቆጣጠር በጣም ወሳኝ ነገር ነው ብለን እንገልጻለን። ስለዚህም ንጽህናው የተጠበቀ ውሃ በተገቢው መንገድ ያለ ገደብ መስጠቱ በሬዎችን ለማደለብ በጣም ወሳኙ ነገር ነው ብለን እንገልጻለን። በአማካኝ የሚደልቡ በሬዎች በሶስት ወር ጊዜ ውስጥ ይደርሳሉ ተብሎ ይገለጻል። በዚህም ወሳኙ መኖ ጥራቱ የተጠበቀ መኖ ካቀረብን በዓመት ከሶስት እስከ 4 ጊዜ አደልበን ለገበያ ማቅረብ እንችላለን። እዚህ ጋር ግን ልናስተውለው የሚገባው ነገር በዓመት ሶስትና አራት ጊዜ ስናደልብ የገበያውን ሁኔታ ከግምት ያስገባ መሆን አለበት። የህዝብ በዓላትንና የቄራ ድርጅቶች በቅርበት ልናገኛቸው የምንችላቸው መሆኑን ማረጋገጥ ያስፈልጋል። ገበያ ማጣት በራሱ ትልቅ ኪሳራ ስለሆነ ትኩረት ልናደርግ ያስፈልጋል ማለት ነው። እንደ አጠቃላይ በየዕለት ምግብ አሰጣጣችን ውስጥ አይል ሰጪን ከፍሩሽካ ከበቆሎ ከገብስ ከስንዴ ነ አካል ገንቢን ወይም ፕሮቲንን ከጥጥ ፍሬ፣ ከፋጉሎ፣ ከሱፍ ፋጉሎ፣ ከኑግ ፋጉሎ፣ ከቢራ ጭማቂ፣ ከአልፋሎች ቫይታሚኖችን ከቅጠላ ቅጠሎች፣ ከጭማቂ ቤት ወይም ከኢትፍሩ ተረፈ ምርቶችን ንጽህናቸውን በመጠበቅ ማለታችን ነው። ከማዕድናት ደግሞ ጨው፣ አሞሌ ጨው፣ የተፈጨ አጥንት እነዚህን የምግብ ንጥረ ነገሮች በማዋሃድ ሁል ጊዜ በየዕለቱ በመስጠት በጣም ፈጣንና አጭር የማደለብ ጊዜ ሊኖረን ይችላል ብለን እንገልጻለን። የከብት በሽታ የከብት በሽታ ስንል በአንድ እንስሳ ጠቅላላ ወይም በከፊል የሰውነት ውስጣዊና ውጫዊ ክፍሎቹ ከመደበኛ እንቅስቃሴ ውጭ ሆኖ ሲገኙ ያ እንስሳ ታሟል ብለን መግለጽ እንችላለን። የታመሙ ከብቶችም የሚያሳዩት የተለያዩ ምልክቶች አሉ። ከመንጋው ተለይቶ መቆም፣ የምግብ ፍላጎት መቀነስ ብሎ ማቆም አይኖቻቸው ማልቀስ፣ የአይን ማዥ ማሳየት፣ የእበታቸው ቀለም መለወጥ፣ ወፍራም ወይም ቀጭን መሆን፣ አንዳንድ ጊዜም ከባድ የሆኑ ሽታዎች መሽተት፣ ቆዳቸው የደረቀ፣ ፀጉራቸው ጭፍርር ሆኖ መቆም፣ የሙቀት መጠናቸው እጅግ ከፍ ማለት ወይም ደግሞ እጅግ ዝቅ ማለት፣ እነዚህ እንደ ምልክት የሚወሰዱ ናቸው። የበሽታ መተላለፊያ መንገዶች እንስሳት ከአንድ እንስሳ ወደ ሌላ እንስሳ ከአንድ በረት ወደ ሌላ በረት በተለያዩ መንገዶች ይተላለፋል። በንክኪ፣ ትንፋሽ፣ በተበከለ ምግብ፣ ከታመሙ እንስሳት ወደ ጤነኞቹ በመዥገር፣ በዝንቦች፣ በተሸካሚዎች በተሸካሚዎች ስንል ሰራተኞች፣ ሐኪሞች፣ ነጋዴዎች ሳይዘፈቁ በመደበኛ ልብሳቸው ወደ እርባታ ሲገቡ በልብሳቸው በጫማቸው፣ እንዲሁም በአካላቸው በሽታ ይዘው ሊገቡ ስለሚችሉ ተሸካሚዎች ይባላሉ። የበሽታ አይነቶች መንስዎችና መከላከያቸው። በሚደልቡ ከብቶች ላይ የሚከሰቱ የተለያዩ በሽታዎች አሉ። በጀርሞች አማካኝነት በተላላፊ በሽታዎች፣ በውስጥና በውጭ ጥገኞች፣ በምግብ መመረዝ የሚመጡ ናቸው። ተላላፊ በሽታዎች የሚባሉትም በአይን የማይታዩ ረቂቅ ሕዋሳት ምክንያት የሚመጡ ሲሆኑ ለምሳሌ የአፍተ እግር አባ ጎርባ ጉርብርብ የሳንባብች በሽታ የጋንዲ በሽታ እና ሌሎች የበሽታ አይነቶች አሉ። እስቲ አሁን የበሽታ አይነቶችን በዝርዝር እንመልከትለን። አፍተ እግር ወይም ፉት ኤንድ ማውስ ዲዚዝ ኤፍኤምልፍ አፍተ እግር በከፍተኛ ፍጥነት የሚሰራጭ ተላላፊ ሸሆናቸው ክፍት የሆኑ የቤትና የዱር እንስሳትን የሚያጠቃ በቫይረስ አማካኝነት የሚመጣ በሽታ ነው። በሽታው የሚተላለፈው በቀጥታ በንክኪ እንዲሁም ቀጥተኛ ባልሆኑ መንገዶች በአየር። ያገገሙ እንስሳትም ቢያንስ ለሁለት ዓመታት በተሸካሚነት በሽታውን ማስተላለፍ ይችላሉ። የአፍተ እግር በሽታን የሚያመጡት ሰባት የቫይረስ ዝርያዎች ሲሆኑ በሀገራችን እስካሁን ድረስ ሁለቱ መኖራቸው ተረጋግጧል። የአፍተ እግር በሽታ ምልክቶቹንም ስንመለከት የላጭ ማዝረብረብ፣ ማነከስ፣ ትናንሽ ውሃ የቋጠሩ ሽፍታዎች፣ የአፍ ውስጥና የመላስ መቁሰል፣ የመኖ ፍላጎት መቀነስ፣ የሸሆና ዙሪያ ቁስለት፣ የአካል ክብደት መቀነስ፣ የሰውነት ሙቀት እና ሌሎች የአፍተግር በሽታ ምልክቶች ይታያሉ። ሕክምናና መከላከያውንም ስንመለከት አፍተግርን በሕክምና ማዳን አይቻልም። ነገር ግን የመጀመሪያ እርዳታ ለማድረግ በተለያዩ ኬሚካሎች ማጠብና የተለያዩ መድኃኒቶችን በመስጠት ጉዳት እንዳያደርስ ማድረግ ይቻላል። በሽታውን በክትባት መከላከል ይቻላል። ጉርብርብ አጉረብርብ በቫይረስ አማካኝነት የሚመጣ በሽታ ነው። በሽታውም በፍጥነት ይተላለፋል። በቆዳ ላይ ፈንጣጣ መሰል ቁስሎችን በማሰራጨት በተጨማሪም እግሮችን በማሳበጥ የሚታወቅ በሽታ ነው። በሽታው ከንክኪ ይልቅ በነፍሳት አማካኝነት የሚደረገው መተላለፍ ብዙ ጉዳት ያስከትላል። በአገራችን በጣም በመስፋፋቱ ይታወቃል። በእንስሳ ሀብቱ ላይም ከፍተኛ ጉዳትም አድርሷል። የቆዳ ሀብቱ ላይም ከፍተኛ ጉዳት በማድረስ ይታወቃል። ምልክቶቹንም ስንመለከት ከብቶች ቆዳ ላይ የተለያዩ እብጠቶችን፣ እግሮቻቸውም ላይ የተለያዩ እብጠቶችን፣ በውጭ የሚታዩ እጢ መሰል እብጠቶችንም ያሳያል። መከላከያውን ስንመለከት አስተማማኝ የሆነ ሕክምና የለውም። ተጓዳኝ የሆኑ ጀርሞችን ለመቆጣጠር ግን የተለያዩ መድኃኒቶች ይሰጥ። ጉርብርብ በሽታን በክትባት መከላከልም ይቻላል። አባሰንጋ ወይም አንቲራክስ፣ የአባሰንጋ አጣዳፊ አፈር ወለድ በሽታ ሲሆን የበሽታው አምጪም ህዋሲ ባሲለስ ኢንትራሲስ የተባለ ባክቴሪያ ሲሆን ህዋሱ በአፈር ውስጥ ለብዙ ዓመታት የመቆየት ባህሪ አለው። ባክቴሪያው የተመቻቸ የአየር ፀባይ እርጥበትና ሙቀት በሚኖሩበት ጊዜ በመራባት በሽ በሽታው በእንስሳቶቹ ላይ የመከሰቱ ሁኔታ የተመቻቸ ይሆናል። በመሆኑ በካፊያ ወቅት አረንጓዴ ሳሮች መውጣት በሚጀምሩበት እንስሳቱ ሳሩን ከአፈሩ ጋር በሚመገቡበት ጊዜ ባክቴሪያው በቀላሉ ወደ ውስጥ አካል ስለሚገባ የበሽታው ፍንዳታ ይህንን ወቅት ጠብቆ ይከሰታል። በድር ቆራትና ክረምት ሲገባ የአባሰንጋ በሽታ የመዛመቱ ሁኔታ እንደሚጨምር የተለያዩ መረጃዎችም ይገልጽ የበሽታው የመተላለፊያ መንገዶችንም ስንመለከት በበሽታው ታሞ የሞተ እንስሳ በድን ከተጣለበት አካባቢ እንስሳት ሲግጡ በበሽታው የታመሙ እንስሳትን ስጋ፣ አጥንትና ደም በመመገብ ናቸው። የበሽታው ዋና ዋና ምልክቶች እንስሳት ምንም አይነት የህመም ምልክት ሳያሳዩ በድንገት ሞቶ ይገኛሉ። ከፍተኛ የሆነ የሰውነት ሙቀትና ትኩሳት ይኖራቸዋል። የሰውነት መንቀጥቀጥም ያሳያሉ። የወድ መነፋት የመተንፈስ ችግር መኖር፣ ማቃሰት፣ ደም የቀላቀለ ቅዘን መታየት እና ሌሎች ምልክቶች ያሳያሉ። እንስሳቱ በዚህ በሽታ ከሞቱ በኋላ የሚያሳዩት ምልክቶቹንም ስንመለከት በአፍ፣ በአፍንጫ እና በፊንጢጣ የማይረጋ ጥቁር ደም መውጣት፣ በድኑ በፍጥነት ይነፋል፣ የፊንጢጣ መገልበጥ፣ በድኑ በፍጥነት አይደርቅም። ሕክምናውን ስንመለከት ሕክምና ስላለው በፍጥነት ዶክተሮችን በመጥራት በቂ ህክምና እንዲወስዱ ማድረግ ያስፈልጋል። መከላከያውንም ስንመለከት የታመሙ እንስሳትን ከመንጋው በመለየት በበሽታው የሞቱትን በድን በመቅበር ወይም በማቃጠል ማስወገድ ያስፈልጋል። በእንስሳው የተነካካውን አፈርና ሌሎች ነገሮችን መቅበርም በጣም ወሳኝ ነገር ነው። ጤነኛ እንስሳትን በየአመቱ ክትባት እንዲወስዱን በማድረግ በሽታውን መከላከል ይቻላል። አባ ጎርባ ወርቾጊ ወይም ብላክ ሌግ። አባ ጎርባ በሽታ አጣዳፊና እግርን በማሳበጥ ብሎም በማስነከስ የሚታወቅ በሽታ ሲሆን እንስሳት በበሽታው የሚጠቁ እንስሳት በለጋነት እድሜያቸው ያሉትን ሰውነታቸውን የልሙ የዳልጋ ከብቶችንና አልፎ አልፎ በጎችንም የሚያጠቃ ነው። ርዲየም ክሎስትርዲየም የተባለ ባይን የማይታዩ አፈር ወለድ ጥቃቅን የባክቴሪያ ተዋሲያን ወይም ጀርሞች ናቸው። የበሽታው መተላለፊያ መንገዶችን ስንመለከት በበሽታው ታሞ የሞቱ እንስሳት በድን በተጣለበት አካባቢ እንስሳት ሲግጡ ነው። የበሽታው ዋና ዋና ምልክቶችንም ስንመለከት እንስሳት ምንም አይነት የሕመም ምልክት ሳያሳዩ በድንገት ይሞታሉ። ከፍተኛ የሆነ የሰውነት ሙቀት ይኖራቸዋል፣ ማነከስ፣ የሚያነክሰውም የፊትና የኋላ እግር ጡንቻቸው ላይ እብጠት መታየት፣ እብጠቱም በሚነካበት ጊዜ ኮሽኮሽ የሚል የወረቀት ድምፅ መኖር እብጠቱ ያለበት አካባቢ መጥቆም፣ ቶሎ ቶሎ መተንፈስ፣ ማቃሰት ናቸው። እንስሳው ከሞተ በኋላ የሚያሳያቸው ምልክቶችንም ስንመለከት በድኑ በፍጥነት የመነፋት፣ የመድረቅ ምልክቶች ይኖሩ፣ ያበጠው የሰውነት ክፍልም ሲበጣ የተኮረፈረፈ የሰነበተ ቅቤ የሚመስል ነገር ይወጣል። ሕክምና ስላለው በፍጥነት የሕክምና ባለሙያ በመጥራት ተገቢውን ሕክምና እንዲወስዱ ማድረግ ያስፈልጋል። መከላከያ ዘዴዎቹንም ስንመለከት የታመሙ እንስሳትን ከመንጋው በመለየት በበሽታው የሞቱ እንስሳትን ሳይከፍቱ መቅበር፣ ማቃጠል፣ በእንስሳው በድን የተነካኩ አፈር እና ሌሎች ነገሮችንም በሙሉ መቅበር፣ ጤነኛ እንስሳትን በየአመቱ ክትባት እንዲወስዱ ማድረግ በጣም ወሳኝ ነገር ነው ብለን እንገልጻለን። በማድለቢያ ማዕከል ውስጥ የሚገኙ ዋና ዋና ጥገኞች የውስጥና የውጭ ጥገኞች በልዩ ልዩ የእንስሳት የውስጥና የውጭ ክፍሎች ላይ በጥገኝነት በመኖር የእንስሳትን ምግብ በመሻማት ደማቸውን በመምጠጥ እድገታቸውን በመክታትና ጤንነታቸውን በማቃወስ ይታወቃል። ምርታቸውንም እንዲቀንሱ ያደርጋሉ። የውስጥ ጥገኞች መንሲዎች፣ ክብ ትላትሎች፣ ፍሎክስ፣ የኮሶ ትላትሎች ጥገኞች ተዋሲያን የሚመጣ ሲሆን እነዚህ ጥገኞች ተዋሲያን የሚከሰቱት በሚመገቡት መኖ ወይም ግጦሽ አማካኝነት ነው ወደ እንስሳው የሚተላለፉት። በሽታዎችንም በተለያዩ ሕክምናዎች መከላከል ይቻላል። ለውስጥ ጥገኛ ቴትራክሎዛ፣ አልቤንዳዞል መስጠት ይቻላል። የውጭ ጥገኛ በሽታዎች የውጭ ጥገኛ በሽታዎች ከሚባሉት መካከል የበለጠ ትኩረትን የሚሹት መዥገር፣ ቅጫምና እከክናቸው እነዚህ ጥገኞች ተዋሲያ ላይ በእንስሳው ላይ በመጣበቅና ወደ ውስጥ በመሰርሰር በአጠቃላይ የእንስሳውን ደም በመምጠጥና ምግቡን በመሻማት እንስሳውን በማሳከክና የመመገቢያ ጊዜውን በማሳጣት እንስሳውን ለተላላፊ በሽታዎች በማጋለጥ ለሞትና ለከፍተኛ ደረጃ የክብደት መቀነስ ምክንያት ናቸው። መከላከያውንም ስንመለከት እንስሳቱ እንደተገዙ በአጠቃላይ ህክምና መስጠት ከባለሙያዎች ጋር በመነጋገር የመድኃኒት ርጭት ወይም መዝፈ ግባር ማካሄድ ወሳኝ ነገር ነው ብለን እንገልጻለን። የውጭ ጥገኛ ማስወገጃ መንገዶች ርጭት የተሻለ የተለመደ ነገር ነው። በተጨማሪም እንደ አይፈር የመሳሰሉትን መድኃኒቶች ከባለሙያ ጋር በመነጋገር መስጠት ያስፈልጋል ብለን እንገልጻለን። የበሽታ መከላከያና መቆጣጠሪያ መንገዶች ተላላፊ በሽታ ሲከሰት በአስቸኳይ ሐኪሞችን በመጥራት ተገቢውን ተገቢውን ሕክምና መስጠት ያስፈልጋል። የታመሙ እንስሳትንም ከጤነኞቹ መለየት በጣም ወሳኝ ነገር ነው። ማንኛውም የሞቱ እንስሳትና የተበከለ መኖን በጥልቅ ጉድጓድ ውስጥ በመቅበር ወይም በማቃጠል ከእርባታው ማስወገድ በጣም ወሳኝ ነገር ነው። መከላከያ ክትባቶችንም በየዓመቱ ወቅትን ጠብቆ መስጠት በጣም ወሳኝ ነገር ነው ብለን እንገልጻለን ለውስጥ ጥገኞች ወቅቱን የጠበቀ መከላከያ መድኃኒቶችን መስጠት በጣም ወሳኝ ነገር ነው ብለን እንገልጻለን። ለውጭ ጥገኞችም የመድኃኒት ርጭት ማድረግም ለእርባታ ለማደለቢያ እርባታችን በጣም ወሳኝ ነው ብለን እንገልጻለን። ስለዚህም አንድ ሰው ለማደለብ በሚዘጋጅበት ጊዜ ውጤታማ ለመሆን የበሬ አመራረጥን፣ የመኖ አመጋገብን እና እንክብካቤዎች፣ የበሽታ መንስኤዎች እና መፍትሄዎችን በተገቢው መንገድ በማወቅ ሁል ጊዜ ልዩ ትኩረት በመስጠት ተገቢውን ምላሽ መስጠት ያስፈልገዋል ብለን እንገልጻለን። እንግዲህ ተመልካቾቻችን በዛሬው ዝግጅታችን በሬ በማደለብ ስራ ውስጥ ሊገጥሙ የሚችሉትን ነገሮችና ማድረግ ስላሉብን ነገሮች በስፋት ተነጋግረናል። ከፕሮግራማችንም በቂ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መረጃው ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩ እንጠይቃለን። በሌላ የሥራ ሀሳብ እስከምንገናኝ ጊዜ መልካም የሥራ ጊዜ እንዲሆንላችሁ እንመኛለን። መልካም የስራ ጊዜ። ጤና ይስጥልን።